ደውሎ ዛሬ ምግብሽ ጥሩ አይደለም። መቅዲም የጾም ነበር። ሁለት ጓደኛ ማቾች አንድ ምግብ ቤት ገቡ በየአይነትና ሁለት የተጠበሰ አሳ አዘዙ። ቤቱን በልተው ጨረሱ። አሳው አንዱ ትልቅ ነው፣ አንዱ ትንሽ ነው። ከዛ ያንን ምግብ በልተው ጨርሰው ልክ ወደ አሳው ጋር ሲሄዱ አንደኛው ጓደኛ ትልቁን አንስቶ ለመብላት ጀምር ይሄኛው ልጅ አንተ ግን ራስ ወዳድ ነው፣ በጣም እንዴት እንደዚህ ታደርጋለህ? ሲል ምን አጠፋው ሲል ትልቁን ታነሳለህ? አንተ የትኛውን ነበር የምታነሳው? ብሎ ጠየቀው። እኔማ ራስ ወዳድ አይደለም፣ ትንሹን ነው ማነሳው። ትንሹ እኮ አለ፣ ይሄው አልነካሁትም ብሎ አለ። ታዲያ እዚህ ሰው የጥፋት ምንድን ነው? አንዳንዴ ያለ ጥፋታችን የምትወቅሱን ሰዎች አላችሁ። ምን ለማለት ፈልጌ መሰላችሁ? የመሰላችሁ ቀደም ዕለት አንድ ከስተማ ደውሎ ዛሬ ምግብሽ ጥሩ አይደለም፣ መቅዲም የጾም ነበር ያዘዘው ነው። ምን አጠፋው ምናምን ስለው አይ ሽሮው ያን ያህል አይደለም፣ ምን አለኝ። እኔ ሽሮ፣ ቀይ ስር፣ ሩዝ የሚባል እኔ ጋር የለም ሰውዬ ተሳስተ ነው የእኔ አገልግል አይደለም የበላኸው፣ ብዬ ስለው ቀይ እንጀራ የለውም አለኝ። በጭራሽ የለውም ቀይ እንጀራ ራሱን ምጨምረው ብቻው ሲታዘዝ የመለስኩትለት። አንዳንዴ ይዛችሁ ሄዳችሁትን ነገር ራሳችሁ ቆማችሁ ብታስተናግዱልን ደስ ይለኛል። በአንዱ ሰው ሌላው መወቀስ የለበትም። መጪም ጾም ነው እንኳን አደረሳችሁ። መልካም የበረከት ጾም ይሁንልን። ጾም ምግባችንን በጣም ትወዱታላችሁ። እዘዙ ያላችሁበት ድረስ እናደርሳለን። ባዩ ላይ ስልክ አለ።